ከዛ ትንሽ ጊዜ ስድስት ወር ምናምን አብረን ቆየንና፣ ከዛ ያው ልጅ ለመውለድ ወሰንን። ልጅ መጣ። ሁለት ወንድ ልጆች አሉኝ። እና እዚህ ጋር የመጣሁት አብዛኛው ነገር መናገር የፈለግኩት ያው ዲፍረንሱን ነው። ጥያቄ ብጠይቅኝ እመልስልሻለሁ። ቻይና ላይ ነው የወለድኩት። ቻይና ላይ ነው የምንኖረው። ሁለታችንም ከባድ ነው፣ የሰው ሀገር ላይ የሁለት የተለያየ ሀገር ዜጋ ነን። ሀገራችን አደለም። ቋንቋ ዲፍረንስ አለ። ልጅ ስወልድ በጣም ተሰቃይቼ ነው የወለድኩት እና እሱ ቀድሞ አወራኝ። ስልኬን ተቀበለኝ። ከዛ ቴክስት ደጋግሞ አደረገልኝ። እኔም ተመችቶኝ ነበር፣ ግን ሴትነት ትንሽ ይዞኝ ከዛ ዝም ዝም እያልኩት ነበረ። ግን ተመችቶኝ ነበረ ከዛ ቴክስት እያደረገኝ ከዛ እኔ ያለሁበት ሰፈር አካባቢ እየመጣ አበባ ምናምን ይልክልኝ ነበረ። ፒክ ላድርግሽ ዴት ይዤሽ ልውጣ ምናምን እያለኝ ከዛ ተስማማሁኝ። ዴት መውጣት ጀመርን። አይ ቲንክ የሆነ እግዚአብሔር የሰውሽን ሲሰጥሽ ወዲያው ነው ክሊክ የምታደረጊ ብዙ ጊዜ አልፈጀብኝም ላውቀው ሁሌም አውቀው የሆነ እድሜ ልክ የማውቀው አይነት ሰው መስሎ ታየኝ እና በቃ ሁሌ ሳምንት ከሳምንት አብረን መሆን ጀመርን። እሱም እኔ ቤት ይመጣል፣ እኔም እሱ ቤት እሄዳለሁ። አብረን አብረን ብዙ ነገር አሳለፍን። ከዛ እንዳልኩሽ በቃ ልጅ ለመውለድ በትንሹ ጊዜ ውስጥ ነው፣ በስድስት ወር ውስጥ በቃ የኔ ሰው መሆን ገባኝ። ልጅ ለመውለድ ወሰንን። ከዛ ልጅ መጣ በስድስት ወር ውስጥ ከዛ ኢትዮጵያ ሄደን እንውለድ ወይስ እዚህ እንውለድ የሚለው ነገር መጣ። ወይ ደግሞ ናይጀሪያ ሄደን እንውለድ። እዚህ ብንወልድ አይ ቲንክ ሕክምና ሰርግ ምናምን ሰልግ አልተጋባንም። ምክንያቱም ሁለታችንም እዚህ ነው ያለነው እዚህ ኢትዮጵያ ስንሄድ፣ ኢትዮጵያና ናይጀሪያ ላይ አንዴ ይህንን ጥለን ስንሄድ፣ ወደ ሀገራችን ስንሄድ እንጋባለን። ቤተሰቦቼ በዚህ አጋጣሚ፣ ሁለታችሁም ቻይና ላይ ማለት ለስራ ለትምህርት ለምንድን ሄዳችሁት? ሁለታችንም ለትምህርት ነበር የመጣ ነው። ግን ተምረን ከጨረሰን ወደ ስራ አለም ላይ ከገባን በኋላ ነው። እሱም እቃ ምናምን ይልካል ወደ ሀገሩ፣ ሌላ ፎሬክስ ትሬድ ያደርጋል። ፎሬክስ ትሬድ ያደርጋል፣ እቃ ወደ ሀገሩ ይልካል። እኔ ፎሬክስ ትሬድ አደርጋለው፣ እቃ ወደ ኢትዮጵያ ልካለው። ፎሬክስ ትሬድ ይሄ እንደ ቢትኮይን ምናምን አይ ቲንክ የሆነ ልጅ ኦንላይን ወጥ ነበረ። እና ኢንግሊሽ ቲቸር ነኝ፣ ቻይኖችም ኢንግሊሽ አስተምራለሁ ኢትዮጵያዊ ወንድ ብዬ ምን አለው ከኔ ኤክስፒሪንስ እናገራለው፣ ግን እዚህ ሳይ ኢትዮጵያዊ ወንዶች ለሌላ ዜጋ ሴቶች በጣም ይንከባከባሉ፣ ለኢትዮጵያ ሴቶች ግን ችላ ይሉናል። ይሁን አሁን ለምሳሌ ሌላ ሀገር ዜጋ ሆና የሆነ ነገር አለ አደለ፣ ወጣ ያለ ነገር ስታረግ፣ ኦ ይሄ እኮ በጣም ደስ ይላል፣ ፈታ ያለች ናት ምናምን ይላሉ። እኛ ኢትዮጵያ ሴቶች ደግሞ የሆነ ነገር ስናረግ፣ እቺ ባለጌ፣ እግዚአብሔር ሽናት፣ ፈሪም እንዴ ምናምን እንባላለን። እና ለሌላ ሰው ኢንትረስቲንግ የሆነ ነገር ፈታ ያለች ናት የሚያስብለው ነገር እኛን ይጨቁኑናል፣ በስመ ካልቸር፣ በስመ ሃይማኖት ምናምን። እና ሚስታችሁ ለእናንተ ምንም ልቅ ብትሆን ሚስታችሁ ናት። ባልና ሚስት ጋር ልቀት የሚባል ነገር የለም። አንተ የባልሽ ነሽ እሱም ያንቺ ነው። መተፋፈር የሚባል ነገር እኮ የለም እዛ ጋር ልቅነት ምናምን የለም። እና ትንሽ ወንዶች ይይዛሉ፣ የሌላ ሀገር ዜጎች ነፃነት ይሰጣሉ። ይሄ ነው ያየሁት ትልቁ ድፍረት። እሺ፣ ከክብር አንጻር ከኛ ወንዶች ጋር እና ያላቸው ሚስቶቻቸው የመስማት የማክበር ያላቸው ነገር አንድ ነው። አዎ ለቤተሰብ ለሚስቶቻቸው ያለው ክብር በጣም ይለያል። ለኔ ላይክ በጣም በጣም ያከብረኛል። በጣም ይሰማኛል። ከምልሽ በላይ ይሰማኛል። በጣም ያከብረኛል። የኔ ኦፒኒየን ማተር ያደርጋል። የኔ ቃል፣ የኔ ማዘን፣ የኔ መከፋት ማተር ያደርጋል እና ሁሌ እሱ እኔን ለማስደሰት ነው የመጀመሪያ። እናመሰግናለን። ፋሚሊዎቹን ቪዚት አድርገሽ ተገል በስልክ አወራቸዋለሁ። ወንድሙ እዚህ ሀገር አለ። በስልክ እናቱን አወራታለሁ። እናቱ ናት በህይወት ያለችው። እሱም አባቴን ያወራል። አባቴ ነው በህይወት ያለው። ወንድሙ እዚህ አለ። ከወንድሙ ጋር ጓደኛሞች ሞች ነን። እኔ ምህት ያለች እዚህ። ስለዚህ እዚህ ያለ ነው አንድ ላይ ነን። በጣም ደስ ይላል። እሱም ኢትዮጵያ ሄዶ አያውቅም እንጂ ናይጄሪያ ሄደሽ አታውቂም? ስድስት ዓመት ልጆቻችሁም። የጋብቻ በዓል እንዴት ነው? ከኛ ከኢትዮጵያኖች ባህላቸው እነሱ ሞር አይ ቲንክ ከኛ ትንሽ የሚለየው መጀመሪያ ትራዲሽናል ሜሬጅ የሚባላላቸው ይሄ በዘር አይነት ነገር በተለያየ ዘር ብለን እኛ የምንጠራው ኢቦ ምናምን የሚባል ይሄ እኛ ሽምግልና እንደምንለው ነገር ነው፣ እና መልስ እንደምንለው የተመሳሰለ ነገር ነው ትራዲሽናል ሜሬጃቸው። ከዛ በኋላ ዋይት ሜሬጅ ያደርጋሉ፣ ግን ሴም ነው እኛ ምንድነው ብራይድ ፕራይስ ምንድነው ለቤተሰብ ስጦታ